ሕይወቶን ቀላል የሚያደርጉ ስድስት የዕለት ተዕለት መላዎች። አንደኛ፣ የተጣበቁ ጎድጓዳ ሳህኖች በእጆቹ በጭራሽ አላቅቁ፣ ሊሰበር ይችላል። ውሃ በመካከላቸው ባለው ክፍተት ውስጥ ያስገቡ። ውሃው ወደ ውስጥ ከገባ በኋላ በቀስታ ይጎትቱት። በቀላሉ ይለያያሉ። ሁለተኛ፣ ባዶ የፕላስቲክ ጠርሙስ በአንድ ሴንቲሜትር ስፋት ጫፉን ይቁረጡ። ከዛም የጠርሙሱን አካል ይቁረጡ በልብስ መስቀያ ዙሪያ ያዙሩት። አሁን ብዙ ጥንድ ካልሲዎችን በአንድ ጊዜ መስቀል ይችላሉ። ሶስተኛ የለስላሳ ጣሳ ላይ ያለው መያዣ ሲጎተት ሊሰበር ይችላል። አንድ ማንኪያ ብቻ ይጠቀሙ። ማንኪያውን በደንብ የያዙትና በመገጣጠሚያው ላይ ይጫኑት። ያዙሩት። በቀላሉ ይከፈታል። ሽፋኑን ወደ ላይ ለማንሳት ማንኪያውን ይጠቀሙ። ችግሩ ተፈቷል። የጠርሙስ ብልቃት ክዳን ይጠቀሙና በክዳኑ ላይ ቀዳዳ ያውጡ። በቀዳዳው ውስጥ ብሎን ያስገቡ። ከዛም በድስት ክዳን ውስጥ ያስገቡት። ከታች ያለውን አጥብቀው ይሰሩ። ያ ጠንካራ አዲስ እጀታ ይሆናል። አምስተኛ፣ መቼም የማይፈቱ ማሰሪያዎችን ለማሰር የግራውን ክር በቀኝ በኩል በመቋጠር ይጀምሩ። ዙሪያውን ያዙሩትና አጥብቀው ይጎትቱት። ከዛም የቀኙን ማሰሪያ በግራ በኩል ያሻግሩት። በእያንዳንዱ ጎን ከስር አንድ ዙር ይፍጠሩ። ሁለቱንም ማሰሪያዎች በጥብቅ ይጎትቱ። ካልፈለጉ በስተቀር ይቋጠሮ አይፈታም። አንድ የሻይ ማንኪያ ቤኪንግ ሶዳ ወደ ፍሳሽ ማስወገጃ ውስጥ አፍሱ። ጥቂት ጠብታዎች የቀማጠቢያ ሳሙና ሳሙን ይጨምሩ። ከዛም ጥቂት ነጭ ኮምጣጤ አፍሱ። በ200 ዲግሪ ሴንቲግሬድ ውስጥ የፈላ ውሃ ውስጡ ያፍሱ። የውሃ ማፍሰሻውን በዚህ መንገድ በደንብ ያስዱ ምርጥና ከሽታ ነጻ ሆኖ ይቆያል።